ስልኩ ሰተኛለች እሱን አናግሬዋለው አላህ ብሎ ደግሞ እዛው ደግሞ ሆላንድ ላይ እንግዲህ እህታችን አለች በዚህ መዚህ መንገድ እሷን አገዝናት የእሷ ጉዳይ ግን ጠበቃ ያስፈልገዋል አሁን እነዚህ ቢሮዎቹ ኮዱን ያስፈልጋል ያን ኮድ ለማግኘት እነዚህ ሰዎች ማናገር አለብን ኮዱ ደግሞ እነሱ ጋር ነው ያለው እሷ ደግሞ ፈርማለች ምን ብራ ፈርማለች አስራ ስምንት አመት እስከሚወላው ስለ ልጁ አንድ ነገር እንደማልጠይቅ ምን እንደማል ብላ ፈርማለች። ከእነሱ ጋር ውል አላት። በውሉ መሰረት መጠየቅ አችልም። ልጁን አሁን ካስረከብሽ ይሄ ልጅሽን ለዚህ ድርጅት ካስረከብሽ አስራ ስምንት አመት እስከሚወላው ፎቶ ብቻ ነው እንጂ የሚላክልሽ። ስለዚህ ልጅ የት እንዳለ ምን እንዳለ፣ ምን እንዳለ ማወቃችም ተብላለች። ፈርማለች። ራሷ እኮ ብላለች፣ ፈርሚያለሁ አለች። ስለዚህ እኛ አሁን ሄደን እንደዚህ እንደዚህ ብንል እነዚህ ደግሞ ድርጅቶች ናቸው፣ እና እነዚህ እራሳቸው እኛ ሊከሱን ይችላሉ፣ እናንተ ምን አገባችሁ ብለው። ስለዚህ እኛ አንቺን ልናግዝ የምንችለው ጠበቃውን እንፈልግልሻለን። ጠበቃውን እንደዚህ እንደዚህ ችግር አለብኝ ተባበረኝ ያለሽ ከዛ በኋላ እንግዲህ ሲም አረብ ሀገር ነው ያለችው እህታችን እና እባክህን ያው ክፍያው ላይ ትንሽ አስተያየት አድርግላት እንላለን። ከእሱ ጋር እናገኝሻለን። እሱም ምንድን ነው የሚያደርገው ሙሉ ውክልና ያስፈልገዋል። ውክልና ደግሞ አሁን አንቺ ያለሽው የት ነው? ዱበይ ነው ያለሽው ነው ያለሽው። ዱበይ ያለው ኤምባሲ ትሄጂ እና የኢትዮጵያ ኤምባሲ ሙሉ ውክልና እፈልጋለሁ ትያቸዋለሽ። ውክልና እፈልጋለሁ ብለሽ ኤምባሲው ያስከፍልሻል። ገንዘብ አላቅም፣ መቶ ድርሃም፣ ሁለት መቶ ድርሃም ያስከፍልሻል። በነጻ የጽሑፍ አይሰጥሽም። ኤምባሲ ቴጃችን ወረቀት የለኝም ካወጣ ሁለት ወሬ ነው ገና ማለት ነው ኤምባሲ መሄድ ይችል አይመስለኛል እሱ ነእንጃ ውክል ውክልና ያስፈልግሻል በነገራችን ላይ ያለ ውክልና ጠበቃው ምን ምናገር ሊያደረግለት አይችልም ልጃዩ ልክልኝ አይደለውም።

ስለሱም በውስጥ በውስጥ እናገር። ስለዚህ ኤምባሲ ሄጅና ሙሉ ሙሉ ውክልና ለኤምባሲ ትሰጫለሽ ማለት ነው። ውክልና ትሰጫለሽ። ከዛ ይሄን ነው እኛ እንድ ጊዜ ልናግዝሽ የምንችለው። አሁን ጠበቃው ይገኝና ጠበቃው ምን እንደሚያስፈልገው ይጠየቃል። ከእሷ ምን እንደሚፈልግ ማለት ነው። ከዛ ውክልናው አደለማ እኛም አውቀዋለሁ። እኛም እኮ አሁን እኛ አሁን ሀገር ላይ ንብረታችን ይኸውልሽ፣ ንብረት አለን ሀገር ላይ። እኛ ያለ ነው ጀርመን ነው። ጀርመን ስላለን ንብረታችንን የሚያንቀሳቅስልን ሀገር ላይ እኔ ሄጄ ኤምባሲ ለየከሌ ለከሌ፣ ለወንድሜ ሙሉ ውክልና ሰጥቻለሁ። ይሄን ይሄን ይሄን ሰጥቻለሁ ብዬ የሰጠሁት ደግሞ ይሄን ይሄን ነገር ሊያደርግልኝ የሚ ስጠቼ ኤምባሲ ቼስ መቶ ምናምን ባይሮ ከፍያለሁ። ያን በፖስት አድርግቼ ሀገር ቤት ልክ ያለሁ ከዛ እዛ ነገር ላይ የትም ቢሮ ሲሄድ ይኸው ከሙቤ ውክልና መጥቶልኛል፣ ይሄን ይህ ነገር እንድፈጽምለት ብሎ ጉዳይን ያስፈጽምልኛል። እኔ እዚህ ጀርመን ቁጭ ብዬ። ጠበቃውም ልክ እንደዛ ነው የምታደርገው። ኤምባሲ ትሄዳለች። ሁለት የተለያየ ውክልና አለ፣ መጠንቀቅ አለባት። ሙሉ ውክልና አለና መስጠት አችልም፣ በቃ ይሄ ደግሞ የሷ ግማሽ ውክልና የሚያስፈልገው ነው እንጂ ግማሽ ውክልና ገንዘብ። ስለዚህ ግማሽ ውክልና የሚያስፈልገው እሷ ምን ታደርጋለች? ዱባይ ላይ እንግዲህ ሂዳ ኤምባሲ ውክልና ታወጫለሽ። ጠበቃው ሚሊሽን ስለማውቀው ነው ሲመጣ በዚህ ጉዳይ እንደሚልሽ እወቂ። ይሄን ነው የሚያዝሽ። ትሄጃለሽ ዱባይ ኤምባሲ ኢትዮጵያ ኤምባሲ ሄደሽ ውክልና እፈልጋለሁ ትያለሽ። ስምሽን ይጠይቁሻል። ፎርም አለ ስምሽን ላይ ፎርም ይሞላል። ማህተም አርግቶ ሁለት መቶ ወይ ሶስት መቶ ድርሃም ክፋይ ትባያለሽ። ያን ድርሃም ትከፍያለሽ። ያንን በፖስት አርግተሽ የጠበቃው ስም ይነግርሻል። እዚህ ሲመጣ እኔ ስሜ ስሜ ይከበላል በዚህ ስም ሙክልና ላኪልኝልሻል። ኤምባሲ ትሄጃለሽ። ከኤምባሲ ውክልና አውጥተሽ ቀጥታ ውክልና ውስጥ ማህተም አርግቶ ይሰጥሻል። ለጠበቃው ትልኪያለሽ። ጠበቃው ደብዳቤ ይጽፋል ለዚህ ድርጅት፣ ይሄ ይሄ ይሄ ድርጅት እንግዲህ ከዚች ከዚች የከሌ ልጃችሁ ከዚህ ዓመት በፊት በዚህ ለዚህ ድርጅት ሰታ ነበረ አስራ ስምንት ዓመት እስከሚሞላው እንግዲህ ምን መጠየቅ አትችልም። አሁን አስራ ስምንት ሞልተዋል፣ እና ልጇን ማየት ትፈልጋለች፣ ከልጁ ጋር መገኘት ትፈልጋለች ብሎ ይጽፋል። ከዛ በኋላ ልጠበቃውን ለሱ የሚሰጡትን መልስ ለአንቺ ይነግርሻል። ይሄ ነው እንግዲህ፣ በዚህ አካሄድ ነው መሄድ ያለብን። ሌላ ሌላ ነገር የሚሆን አይመስለኝም። ለመሰለሽ እኛ አሁን እዚህ ጋር ያለው የልጁ ቁጥር የለሽም። የልጁ ቁጥር አለሽ እሱ እንድናናገረው እናት ትፈልጋለች ብለን የለሽም

ነገሩ እዛ ሄደው እነሱ ምናምን ማንም መብት የለውም። በተለይ ውጭ ሀገር ላይ ማንም መብት የለውም። አሁን ማንም ሰው እኔ ጋር መጥቶ ደውል አርግቶ የሆን ነገር ሊጠይቅ ሊገባ አይችልም። መብት የለውም። ኢቨን እንኳን ፖሊሶች የፈለገ ነገር ሆኖ ቤቴን ዝም ብሎ ከፍቶ ሊገባ አይችልም። ፍቃድ ያስፈልጋቸዋል። ከፍርድ ቤት ፍቃድ ያስፈልጋል። የፈለገ ሰው ይሁን ይምጣ፣ የፈለገ ነገር ከፍርድ ቤት ወረቀት ያስፈልጓል። ፍቃድ አለኝ አንተ ጋር ገብቼ ይህን ነገር ለማየት ለመጠየቅ ፍቃድ አለኝ ይሄን ነገር ልጠይቅ ፍቃድ አለኝ። ምን አገባ ማን ብዬ ነው ሂድ ነው የምለው። ስለዚህ ማንም ሰው ቢሆን አሁን እዚህኛ ሰው ፈልገን ጣልያን ላይ ወደ ድርጅቱ ብልክ እዛ ድርጅት ላይ ይሄ ይሄ ልጅ እንፈልጋለን ቢሉ እናንተ ማናችሁ ናችሁ ምን አገባችሁ ይላሉ። እስከ ዛሬ ድረስ የት ነበራችሁ? ያሳደገው ያበላው የት ነበራችሁ? ስለዚህ መብት የላቸውም። አይ እኔ እናቱ ዘመድ ነኝ አጎት ነኝ ምናምን ዞር በል ከዚህ ነው የሚለው። እንደውም እነዚያ ልጆች ላይ አደጋ ሊደርስባቸው ይችላል። ማስተር በኋላ እነዛ ልጆች ላይ የሆነ ነገር ቢደርስ እኛ ነን ለነዛ ልጆች ተጠያቂ የምንሆነው። ለምን መሰለህ? እዛ ያሉትን ልጆች ታውቃለህ፣ አብዛኛው ወረቀት የላቸው፣ ታውቃለህ። የጣሊያን ጉዳይ ያን አንተም እዚህ ስላለ ታውቀዋለህ። እዛ ያሉበትን ምክንያት ታውቀዋለህ። ማሰር፣ እኔ ማንተም አውቀዋለሁ። በዚህ ጉዳ ላይ ደግሞ የባሰ ሙሽኪላ ውስጥ ችግር ውስጥ እንዳይገቡ አውቃለሁ። አንተም ጥሩ ነው አያሰብከው፣ ግን እዛ ያሉትን ልጆች እኔ አብዛኛው ስለማውቃቸው ነው። ያው እዛም አብዛኛ የኛዎች ያሉ ታውቃለህ፣ ከተወሰነ ጊዜ ነው እና ከዛ በኋላ ታውቀዋለህ፣ እነሱ ችግር ላይ እንዳይወድቁብን። ለምን እነዚህ አሁን ይሄ ትልቅ ድርጅት ነው፣ ጠበቆች አላቸው፣ በብዙ ገንዘብ ነው። ገባህ? ለምን እነዚህ አሁን እነዚህ ጣሊያኖች ሄዱና እኛ ልጅ እንፈልጋለን ብለው ለዚህ ድርጅት ይናገራሉ። ከዛ እነዚህ ድርጅቶች ደግሞ አይ ይሄ ልጅ ከፈለግ ይሄን አልበርት ከፍላል ይባላል፣ ብር ከፍለዋል። ስለዚህ ይሄ ድርጅት ጠበቆች አለው፣ ሁሉ ነገር አለው፣ ሁሉ የተሟለ ድር ነገር ነው እና ቀላል አይደለም። ስለዚህ ጥሩ ሀሳብ በጠበቃ እንጨርሰው በጠበቃ ልክ እንዳለችው ህገማዊ የሆነ ሰው እናናግራለን። ጠበቃ ህገማዊ ማያቅ ሰው እንፈልጋለን። ከዛ በኋላ ከሷ ጋር እሷ ግን ግዴታ ለዚህ ጠበቃ ሙሉ ውክልና ሙሉ ሳይሆን ውክልና መስጠት አለባት። ሂዳ ሙሉ ወክልና እነሱ ራሱ አይሰጡም፣ ግን ለማንኛውም ለብሩ ደግሞ ትንሽም በሆነ የኛ የምናግዛለምን ችግር አለ ኢትዮጵያ አደለም ትክክለኛ እናቱ ከሆነችው

አንድ ነገር ድንገሬ ሙቤ ወንድሜ እስካሁን ረድተኸኛል ሰምተኛል በጣም አመሰግናለሁ ከልጄ ጋር የተነሳቸው የኢቴ ልጅ ናት እንዳልኩ ማለት ነው አባትም እናትም የላትም ልጄ ልኬ በመቱ ነው የሞተችው እናቱ ለእኔ አደራ ሰታ ነው የሞተችው ማለት ነው እና አባትም እናትም ሆኜ እኔ ነኝ ማሳድጋት ማለት ነው እና ጠበቃው ችግር የለም ሽከፍላለው። ግን ብሩ እንዳይበዛብኝ እሱን እኮ ይነግርሻል። ይህን ያህል ብዙም ብር አይደለም። ያው እኔ እ ስንት እንደሚፈጅ እሱ እንድም ማታረግ የዩኒቨርስቲ ምርቀን ጠበቃዎች አሉ፣ በእንትን የሚያገለግሉ እነሱን ማፈላለግ አይቻልም እኔ እንጃ እኔ እኔ በዚህ ጉዳይ ላይ እኔ እንጃ። የምታውቁ ሰዎች ካላችሁ የምታግዟት፣ እኔ አላውቅም። ጠበቆች አንድ ማውቀው ነበር እኔ አንዳንድ ይመጣ ነበር። እኔ እንጃ፣ እሱም አሁን አላየው ጠበቃ ነኝና እንደዚህ ያግዛል። በቃ እኔ ስራ አለኝ አሁን መውጣት አለብኝ።